በጎንደር የፋኖ ኃይሎች የተጠቃለለ አንድነት የመስራት መግለጫ በሚጠበቅበት በዚህ ወቅት በከተሞች ስኬታማ ልዩ ዘመቻዎች ተጠናክረው ቀጥለዋል። በለሳና መተማ ላይ ድል ተመዝግበዋል። በውጊያ ስትራቴጂክ አመችነቱ በሚታወቀው በለሳና ጂኦ ፖለቲካዊ ፋይዳ ባለው መተማ ከተማ የፋኖ ኃይሎች ያስመዘገቡትን ድልና አጠቃላይ የግንባር መረጃ ቀጥታ ከግንባር ይቀርበዋል። ብልጽግና በወታደራዊ ግምገማው ኩብለላ የስርዓት ያደጋ ነው ሲል ቢገመግምም በምርኮና በኩብለላ ከብልጽግናው አገዛዝ የግዳጅና ስምሪት ቀጠና የሚወጣው የሰራዊት ቁጥር በየዕለቱ በመጨመር ላይ ነው። በከፍተኛ ጀኔራል መኮንኖች ዘንድ ከፍተኛ ድንጋጤው እያደገ ይገኛል። የዚሁ ድንጋጤ አካል የሆነው ወታደራዊ አዛዡ ከነአጃቢው ፋኖን ተቀላቅሏል። ይህም ሌላኛው ምርጃችን ነው። ዛሬ ዕለቱ ጥቅምት 24 ነው። የዛሬ አምስት ዓመት ልክ በዚህ ቀን በኢትዮጵያ ዘመናዊ ታሪክ የከፋው ደማፋሳሽ ጦርነት የተጀመረበት ዕለት ነው። ጥቅምት 24ን መነሻ በማድረግ የህዋትና ብልጽግና ጦረኝነት በሰፊው የምንቃኝበት ልዩ ዘገባ አሰናድተናል። ስለ ተካደው የፕሪቶሪያ ስምምነት የአብይ አህመድን ጥላች የወለደው የጦርነት ፖሊሲና የቀጠናውን ቀውስ እንደ ድል ለመጠቀም ሩጫ ላይ ስላለው ህዋት መረጃዎችን ይዘናል። የአማራ ኃይሎች ታሪካዊ ሚናም በዘገባችን ዳሰነዋል። የብልጽግናው አገዛዝ የውስጥና የውጭ እዳው አሁንም በሚያስደነግጥ መልኩ በመጨመር ላይ ነው። ስንቅ ፈጅ የሆነው ብልጽግና የአገር ውስጥ እዳው ከቢሊዮኖች ወደ ትሪሊዮኖች ከፍ ብሏል። ተጨማሪ መረጃ ይዘናል። ሰላም ጤና ስጠለን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በጎንደር የፋኖ ኃይሎች የተጠቃለለ አንድነት የመስራት መግለጫ በሚጠበቅበት በዚህ ወቅት በከተሞች ስኬታማ ልዩ ዘመቻዎች ተጠናክረው ቀጥለዋል። በለሳና መተማ ላይ ድል ተመዝግበዋል። ምስር በለሳ ቅጣው እጅጉ ክፍለ ጦር ቆላ ሐሙሴት ከተማ ላይ በሰራው ልዩ ኦፕሬሽን በርካታ የብልጽግና ጥምር ጦር አባላትን ሞትና ቁስለኛ አድርጓል። በምስራቅ በለሳ በውጊያ ስትራቴጂክ አመችነቷ የምትታወቀው ቆላ ሐሙሴት ከተማ የገቡት የፋኖ ኃይሎች ልዩ ዘመቻውን የመሩት በሌሊት መሆኑ ታውቋል። ትናንት ለዛሬ አጥቢያ በተካሄደው በዚህ ልዩ ኦፕሬሽን ከጓኋላ በቅርብ ርቀት ላይ ከምትገኘው ቆላ ሐሙሴት ከተማ ላይ ሰፍሮ የሚገኘውን የብልጽግና ሰራዊት ጋር ለአምስት ሰዓታት ያክል የወሰደ አውደ ውጊያን በማካሄድ ከተማውን ተቆጣጥረው ያረፈዱት የፋኖ ኃይሎች ከሙትና ቁስለኛ ባሻገር ሰብአዊ ምርኮም እንደቀናቸው ታውቋል። ለሐሙሴት ከተማ መጠበቂያ ተብሎ የተሰራ ምሽ ሽግ በሌሊት መስበር የቻሉት የፋኖ ኃይሎች ከተማው ለሰዓታት በዘለቀው በዚህ አውደ ውጊያ በምሽግና በካምፕ የነበረውን በርካታ ወታደራዊ ቁሳቁሶችንና የሎጂስቲክ አቅርቦቶችንም መማረክ ችለዋል። የፋኖ የግንባር መረጃዎች እንደሚሉት በዚህ አምስት ሰዓታት በወሰደው ውጊያ አስራ ስምንት የመከላከያ አባላት ሰባት የሚሊሻ አባላት ሲደመሰሱ ቁጥሩ በውል ያልታወቀ ቁስለኛ መኖሩንም ገልጸዋል። አምስት የሚሊሻ አባላት እስከነ ሙሉ ትጥቃቸው ለፋኖ ኃይሎች እጃቸውን እንደሰጡ በግንባር መረጃው ላይ ተመላክተዋል። በተመሳሳይ የግንባር መረጃ በምዕራባዊ የጎንደር ቀጠና የጠረፍ ከተማዋ መተማ ላይ የፋኖ ኃይሎች ስኬታማ የተባለለት ልዩ ኦፕሬሽን ሰርተዋል። መተማ ከተማ ዘልቀው የገቡት የፋኖ ኃይሎች በአውደ ውጊያው ያስመዘገቡት ድልና በሌሎች ቀጠናዎች ያሉ አፍ ላይ ውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከግንባር እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን እንደምንላቸው ወደ ሰዓቱ የግንባር ዘገባችን ስናመራ በቅድሚያ ወደ ጎንደር ይወስድናል። በጎንደር ሁለተኛው የአንድነት እና ስምምነት በተጠናቀቀበት ዕለት ትናንት ምሽት ላይ በምዕራብ ጎንደር ዞን ዋና ከተማ በሆነችው መተማ ገንደ ውሃ ከተማ ላይ ታላቅ ኦፕሬሽን ተሰርቷል። በጎንደር ሰማይ ስር የነገሰው የወንድማማችነት አንድነት ምስረታ ተጠናቆ መግለጫ በሚጠበቅበት ሰዓት አጣናው ክፍለ ጦር መተማ ከተማ በመግባት በርካታ በአገዛዙ ሰራዊት ላይ በምሽት ኦፕሬሽን አገዛዙ ላይ ከፍተኛ ኪሳራ ሲያደርሱበት ሙሉ ተተኳሽ ይዘው መውጣታቸውን ታውቋል። በልዩ ኦፕሬሽኑ የስርዓቱ ተላላኪ የሆኑት የውስጥ ባንድ አመራሮችም መያዛቸውን ክፍለ ጦሩ አስታውቋል። ኦፕሬሽኑን ልዩ የሚያደርገው በጎንደር ሁለተኛው የግንባር የመፍጠርና እንደ ጎንደር አንድ መሆን ውይይት በተጠናቀቀበት ሰዓት መሆኑ ነው። በተያዘያ ዜና በዚሁ በጎንደር ቀጠና፣ በደቡብ ጎንደር ሲማዳ ወረዳ የሚንቀሳቀሰው የ26ኛ የጀኔራል ኃይሌ ዘውባንተ ክፍለ ጦር በአሁኑ ሰዓት በሲማዳ ወረዳ የኮሳ በተባለ ቦታ ላይ አገዛዙ ከበባ ለመፈጸም የመጣ ቢሆንም የጀኔራል ኃይሌ ዘውባንተ ክፍለ ጦር አናብስቶች በራሱ ላይ ከበባ በመፈጸም ከፍተኛ ምት እያሳረፉበት መሆኑን አርበኛ ሳሙኤል የክፍለ ጦሩ ቃል አቀባይ ከቦታው ገልጾልናል። በወሎ ቤት አማራ ቀጣይነት ያለው ተጋድሎ እየተደረገ ሲሆን በሰሜን ወሎ በጊራና ወረዳ ባለሽሩጡ ክፍለ ጦር ትናንት ምሽት አንድ የጦር መስመራዊ መኮንንን ጨምሮ በርካታ የአገዛዙ ሰራዊትን መደምሰሱን አስታውቋል። ትናንት ሙሉ ቀን በተደረገው ውጊያ አፋባሃ ምስራቅ አማራ ሚኒሊክስ ይህ ባለሽሩጡ ክፍለ ጦር በድል ሲያጠናቀቅ በርካታ ቆስለኛና አስከሬኑን ወደ ወልዲያ ከተማ ሲያመላለስ እንደነበረም ታውቋል። በዛሬው ዕለትም በጋሸና ዙሪያ በጉባ ላፍቶ እዘይትና ደንጎላ አካባቢዎች የፋኖና የአገዛዙ ሰራዊት ከፍተኛ ፍጥጫ ውስጥ መሆናቸውም ታውቋል። በተመሳሳይ በዚሁ በወሎ ቤት አማራ ቀጠና በተለያዩ ቦታዎች ላይ በተበታተነና ሕዝብን በሚያማረር መልኩ ሲንቀሳቀሱ የነበሩ ታጣቂዎች ላይ የማሰባሰብና በአጥፊዎችም ላይ እርምጃ እየተወሰደ መሆኑ ታውቋል። ክረምቱን አፋሃድ ወሎቤት አማራ ጠቅላይ ግዛት ሕዝብ የተበታተኑ አደራጅቶችን በአንድ የጠረነፈ ሲሆን ከሰሞኑ የበዘመቻ አባናደው ማግስት ደግሞ የአፋባሃ ምስራቅ አማራ ሚኒሊክ በተለይም በምዕራብ ወሎ በተፈታተነ መንገድ ሲታገሉ የነበሩትን ያሰባሰበ ሲሆን ህዝብን ሲያስቸግሩና በአገዛዙ ተልእኮ ተሰጥቷቸው በነበሩት ላይ የማያዳግም እርምጃ እየተወሰደና እየተያዙ መሆኑም ከቦታው ማረጋገጥ ችለናል። የፋኖን ትግል ወደ ኋላ ከጎተቱት ጎን ውስጥም አንዱ ችግር መሆኑን ህዝብ በተደጋጋሚ ሲናገር እንደነበረ ይታወቃል። ተናቀሩት የግንባር መረጃ ተስፋዬ ልሳኑ ነኝ ከትግሉሜ ወታደራዊ አዛዡ ከነ አጃቢው ፋኖን ተቀላቅለዋል። የአየር ወለዱ ኮማንዶ አዛዥ ወታደርና አጃቢዎቹ እንዲሁም የሻምበል አዛዥና ጓዶች ፋኖን መቀላቀላቸው ተሰምተዋል። በተመሳሳይ የፌዴራል ፖሊስ አባላትም ከብልጽግና ወታደራዊ ስምሪት ቀጠና ወጥተው ፋኖን መቀላቀላቸውን የግንባር መረጃዎች ያመላክታሉ። ይህ የሆነው በሸዋ ይፋት ቀጠና ነው። በቀጠናው የብልጽግና ጦር በመፈረስ ላይ ነው። ስርዓታዊ ፍርሰቱን ከሚያመላክቱ ሁነቶች ውስጥ ደግሞ የአገዛዙ የአህድ መሪዎችን ጨምሮ የኮማንዶና ጥምር ጦሩ አባላት ኩብለላ ዕለታዊ ዜና መሆኑ ነው። በምርኮና በኩብለላ ከብልጽግና አገዛዝ የግዳጅና ስምሬት ቀጠና የሚወጣው የሰሬት ቁጥር በየዕለቱ በመጨመር ላይ ነው። ይህም የብልጽግናውን አገዛዝ የስጋት ግምገማ ዳግም ያረጋገጠ ሆኗል። ብልጽግና በወታደራዊ ግምገማው ኩብለላ የስርዓት አደጋ ነው ሲል መገምገሙን ከዚህ ቀደም መዘገባችን ይታወሳል። ይኸው የስጋት ግምገማው እውን በሆነ ቁጥር በከፍታ ኛ ጄኔራል መኮንኖች ዘንድ ከፍተኛ ድንጋጤ በመፍጠር ላይ ነው። የአማራ ፋኖ ይፋዊ የትጥቅ ትግል ከጀመረ ወዲህ አንድ ሶስተኛ የሚሆነው የኮማንዶ ጦር ያስፈጁት ሌተናል ጄኔራል ሹማብደታ ተጨማሪ የአየር ወለድና ኮማንዶ ጦር ብላቴ ላይ በማሰልጠን ላይ ባሉበት በዚህ ጊዜ እዛቸው በስፋት በሚንቀሳቀሱበት ሸዋ ቀጠና ሞት፣ ቁስለኛና ኩብለላ የዕለት ተዕለት ሪፖርት የሚወስዱበት ጉዳይ ሆነዋል። የዚሁ እለታዊ የመርዶ ዜና አካል የሆነው በመራቤቴ በይፋት ቀጠና ወታደራዊ አዛዦች ከነአጃቢዎቻቸው ወደ ፋኖ መቀላቀላቸው ነው። በዚሁ ቀጠና በሸዋሮቢት የሻምበል አዛዥና ባልደረቦቹ ወደ ፋኖ መቀላቀላቸው የገለጸው አፋድ ሸዋ ጠቅላይ ግዛት እዝ ነው። በመራ ቤቴ ደግሞ የአየር ወለዱ ኮማንዶ አዛዥ ለጊዜው ማዕረጋቸው ያልታወቀ ወታደርና አጃቢዎቹን ይዞ ወደ ፋኖ ተቀላቅለዋል። ከእነዚህ ውስጥ የኦሮሞ ተወላጅ የሆኑ የታችኛው መስመር ወታደራዊ አዛዦች እንደሚገኙበትም በመረጃው ላይ ተመላክተዋል። በተመሳሳይ የኩብለላ መረጃ በዳንግላ ዙሪያ የሻለቅ አዛዥን ጨምሮ የአርማብተን አባላት ፋኖን ተቀላቅለዋል። በጎንደር ደግሞ የወረዳ አመራሮች የስራ ምድብ ቦታቸውን ጥለው በመኮብለል ላይ ናቸው። እነዚህ ሁነቶች የአገዛዙን ስርዓታዊ ፍርሰት በየዕለቱ የሚያፈጥኑ የውድቀቱ ማሳያዎች ሆነው ይቀርባሉ። አድማስ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። በመቀጠል ጥቅምት 24ን መነሻ በማድረግ የህዋትንና የብልጽግና ጦረኝነት በሰፊው ወደ ምንቃኝበት የዕለቱ ልዩ ዘገባችንን እናመራለን። ጥቅምት 24 ጦረኛው ህዋት በሰሜን እዝ ላይ ክህደት በመፈጸም መብረቃዊ ጥቃት የፈጸመበት ዕለት ነው። ጥቃቱን ተከትሎ የተቀሰቀሰው ጦርነት በኢትዮጵያ ዘመናዊ ታሪክ የከፋ እልቂት ከተመዘገበባቸው ቀዳሙ ጦርነቶች አንዱ ሆኖ ታሪክ መዝግቦታል። እንዲያም ሆኖ የጦርነት ትርክት የበዛ ገፈት ቀማሽ የሆነው የአማራ ህዝብን የዘነጋ በሁለቱ ጦ የኩራኛ ኃይሎች በተከታታይ እየተፈጸመበትን ና እየተፈጸመበት ያለውን እልቂት የሚክድ ሆኖ ይታያል። አማራ፣ አፋርና ትግራይ የጦር ሜዳ በሆኑበት በዚህ ጦርነት ውስጥ የጦርነቱ ሜዳ የቆይታ ጊዜ ቢሰላ በአመዛኙ አማራ ተብሎ የተከለለው ቀጠናና ተጎጂውም የአማራ ህዝብ ቢሆንም የጦርነቱ ትርክት ሌላ መልክ ይዞ ይታያል። በማይካድራ በቆቦ አጋምሳ፣ በጭናና በሌሎች የአማራ ቀጠናዎች የዘር ጭፍጨፋ የተፈጸመ ስለመሆኑም አይዘነጋም። ከዚያ ሁሉ እልቂት በኋላ ጦርነቱ በፕሪቶሪያው የሰላም ስምምነት ቢቆምም ስምምነቱ በጦረኞች ትብብር ፈርሰዋል። ከሁለት ዓመት ደማፋሳሽ ጦርነት በኋላ ልክ በዛሬ ዕለት ጥቅምት 24 2015 በደቡብ አፍሪካ የተፈረመው የፕሪቶሪያው ስምምነት በጓሮ ተሸኝቶ በምትኩ እነ ሬድዋን ሁሴን በጓሮ በር ባለቃቸው ትእዛዝ ከስምምነቱ የተቃረነ አካሄድ በናይሮቢ ቀጥሎም አብይ አህመድ በተገኙበት ሀላላ ኬላ ታሪካዊ ክደት መፈጸሙ አይዘነጋም። እርግጥ ነው፣ የጦርነቱ ዋና ገፈት ቀማሽ የሆነው የአማራ ህዝብ ራሱን ችሎ በድርድሩ በወኪሎቹ በኩል ተሳታፊ አለመሆኑ ናይሮቢና ሀላላ ኬላ ላይ ለተፈጸሙ ታሪካዊ ክህደቶች በር ከፍተዋል። የሆነ ሆኖ የኦህዴድ ብልጽግና የጦርነት ፖሊሲ አዲሱ ምዕራፍ ናይሮቢ ላይ ተቀይሶ አላላ ኬላ ላይ ፍኖተ ካርታው ሲበጅለት አላማው ህወሓትን ይዞ አማራንና ኤርትራን መምታት የሚል እንደነበር የጉዳዩ ተከታታዮች እምነት ነው። እንዲያም ሆኖ የተካደው የፕሪቶሪያው ስምምነት ባለፉት ሀምሳ ዓመታት መንግስታዊ የዘር ፍጅት ሲያስተናግድ ለመጣው የአማራ ህዝብ አዲስ የመከራ ምዕራፍ ከመክፈት ውጪ የአስመራው መንግስት ለእርሱ የተሳለውን ቢላ ላገዛዙ ለማዞር ህወሓትን በማስኮብለል መከላከያ ወረዳ መፍጠር

ትልቁ ገፈት ቀማሽ ግን የአማራ ህዝብ ስለመሆኑ ከስምምነቱ ወዲህ በሰማዕታት ደም የተገነባው የአማራ ልዩ ኃይል መፍረስና በህዝቡ ላይ የተከፈተው የዘር ማጥፋት ዓላማ ያለው ጦርነት ህያው ምስክር ነው። ክደቱን ለማፍታታት ሶስት የተጨፈለቁ የስምምነቱን አንቀጾች ለማሳያነት እንጥቀሳቸው። አንደኛ፣ ህዋት ፕሪቶሪያ ላይ ከፈረመው ባለ 15 አንቀጽ ሰነድ ውስጥ ሙሉ በሙሉ ትጥቅ እንደሚፈታና ተዋጊዎቹ በሙሉ ወደ ተሀድሶ ማሰልጠኛ ካምፕ እንደሚገቡ በአንቀጽ ስድስት ላይ ዲዲአር ተብሎ ይል። የሰፈረው ክፍል በግልጽ ያተታል። ይህንን ስምምነት ተከታትሎ የማስፈጸም ሙሉ ኃላፊነት ከተጠያቂነት ጋር የተሰጠው ለፌዴራል መንግስቱና በአፍሪካ ህብረት በኩል አሸማጋይ ሆነው በቀረቡ ሰዎች ለተቋቋመው ታዛቢ ቡድን ቢሆንም ታዛቢ ተብየው ቡድን በአራት ኪሎ ጥቅሻ ቢሮውን ዘግቶ የሚላክለትን ሪፖርት ብቻ በመገምገም ሲታቀብ፣ ኦህዴድ ብልጽግና ደግሞ አስተላለፍ ቀይሮ ድፍን ሀገሪቱን ወደ ማያባራ ግጭት ለመክተት የአማራ ልዩ ኃይልን ወደ መበተን ተሻገረ። ከዚያም አልፎ አማራን ትጥቅም ቀበቶም እናስፈታለን በሚል ይፋዊ ጦርነት በህዝብ ላይ ታወጀ። በሰሜን ኢትዮጵያ ሰላም ያሰፍናል ተብሎ የታሰበው ስምምነት የእርካብና መንበር የአብይ የማጭበርበር የአመራር ዘይቤ አማራን በአማራ እያጋደለ ቀጠለ። ህዋት ትጥቅ መፍታት ቀርቶ ተጨማሪ ትጥቅ ከዓለም አቀፍ ኃይሎች ማግኘት የሚችልበት ዕድል ተፈጠረላት። ሁለተኛ ትራንዚሽናል ሜጀርስ በተመለከተው የስምምነቱ ክፍል አንቀጽ አስር ላይ በትግራይ አዲስ የጊዜያዊ አስተዳደር ይቋቋማል ይላል። መሬት የረገጠው እውነታ የሚነግረን ግን መከላከያ ሰራዊቱን ከጀርባ ወቅቶ ያንን ሁሉ ምስቅልቅሎች የፈጠረው የህወሓት ታጣቂ የጊዜያዊ አስተዳደሩ አካል እንዲሆን ተደርጎ በሺህ የሚቆጠሩ የኢትዮጵያ ወታደሮች ሰማዕትነት ደም ከልብ መሆኑ ነው። ሶስተኛ በፕሪቶሪያው ስምምነት ከጸጥታና ደህንነት ጉዳዮች ጋር በተያያዘ የመተማመን መልሶ ግንባታ በተመለከተ ደግሞ በአንቀጽ ሰባት ላይ ስለ ኮንፊደንስ ቢልዲንግ ሜዠርስ በግልጽ ተደንግጓል። ይሁንና ከዚህ ስምምነት ውጪ ያውም ያላንዳች አሳማኝ ምክንያት ትግራይ የነበረው የመከላከያ ሰራዊት ክልሉን ጥሎ በመውጣት አማራን መውጋት ተልዕኮ ላይ እንዲሰማራ ተደረገ። አብይ፣ ይህንን እልፍ ሰውና አያሌ የኢትዮጵያን ጦር ሀብት የሚጨርስ ጦርነት ለማስቀጠል ውሳኔያቸው የፖሊሲ ኪራይ ሆነ። ዛሬ ኢትዮጵያ እንደ ዓለም ባንክና አይኤምኤፍ የሚሰጡት የብድር ገንዘብ የጦር መሳሪያ የሚሸመትባት፣ በዜጎቿ ስም በመጣ ገንዘብ ዜጎቿ የሚገደሉባት ሀገር ሆናለች። ዛሬ የኢትዮጵያ የግዛት አንድነት አደጋ ላይ ለመውደቁ ዋነኛ ተጠያቂ ጠቅላይ ሚኒስትር አብይ አህመድ የሚሆኑት በእነዚህ መነሻዎች ጭምር ነው። የአብይ አህመድን ጥላች የወለደው የጦርነት ፖሊሲና የቀጠናውን ቀውስ እንደ ድል የሚጠቀመው ህወሀት በበኩሉ ትናንት አመሻሹን መግለጫ አውጥተዋል። በመግለጫው ብልጽግና ሌላ ዙር ጦርነት ሊከፍት መሆኑን በመጥቀስ ከሷል። ህዋት ሰሜን እዝን በማጥቃት የተጀመረው ጦርነትና ከሁለት አመታት በኋላ ጦርነቱን ያስቆመው የፕሪቶሪያው ስምምነት የተፈረመው በተመሳሳይ ወርና በአንድ ቀን ልዩነት ነበር። የፕሪቶሪያው ስምምነት ከተፈረመ ሶስተኛ ዓመቱን በያዘበት በዚህ ወቅት ህዋትና ብልጽግና በሌላ ዙር ጦርነት ዋዜማ ላይ ስለመሆናቸውም በየጊዜው በሚወጣው መግለጫና በቀጠለው መካሰስ ላይ ተመላክተዋል። ህወሓት በመግለጫው ብልጽግና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል በመክሰስ የዓለም አቀፍ ማህበረሰብ ይህንን እንቅስቃሴ እንዲያስቆም ጠይቋል። ከዚህ የጦርነት እንቅስቃሴ ጋር ተያይዞ በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት ሀገራትና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያው ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ በወጡት መግለጫ ጠይቀዋል። እንዲያም ሆኖ አብይ ከጦርነት ፖሊሲያቸው ህዋትም ከደደቢት ልክፍቱ የሚላቀቁ አይመስልም። ሁለቱም ጸረ አማራ ኃይሎች ከአማራ የሰው ኃይል በጅተው በራሱ ሜዳ ሊፋለሙበት ዝግጅት ላይ ናቸው። የአማራ ኃይሎች ህዝባዊ የትግል መነሻ ምክንያቶችን አስተውለው ራሳቸውን ችለው አሊያም በመርህ መቆም ካልቻሉ በአፍሪካ ቀንድ ተጨማሪ ዳርፉር ይፈጠራል የሚለው አስተያየት የጉዳዩ ተከታታዮች እምነት ነው። በመጨረሻም የብልጽግና የሀገር ውስጥ ዕዳ ወደ ትሪሊዮኖች ከፍ ብለዋል። የብልጽግናው አገዛዝ የውስጥና የውጭ ዕዳው አሁንም በሚያስደነግጥ መልኩ በመጨመር ላይ ነው። በመስከረም 2025 መጨረሻ ላይ የብልጽግናው አገዛዝ አጠቃላይ የሀገር ውስጥ ዕዳ ሁለት ነጥብ አምስት ስድስት ትሪሊየን ብር መድረሱን የሚጠቁም መረጃ ወጥቶ ጉዳዩ መነጋገሪያ ሆነዋል። ከአጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁ ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክና የኢትዮጵያ ብሔራዊ ባንክ ናቸው። በካፒታል ጋዜጣ ዘገባ መሰረት ንግድ ባንክ 43 በመቶ፣ ብሔራዊ ባንክ 26.3 በመቶ የጡረታ ፈንድ አስራ ዘጠኝ ነጥብ ሶስት በመቶ ሲሆኑ የብልጽግና የብድር ምንጮችም የአገር ውስጥና የውጭ አበዳሪ ተቋማት ናቸው። በውጭ ብድር በኩል ብልጽግና ተበድሮ ብድር ባለመመለሱ አበዳሪዎቹ በር ዘግተውበታል። የዳ መክፈያ ጊዜ ሽግሽግን እንዲያደርጉ ቢጠየቅም ተቀባይነት አጥተዋል። የገንዘብ ሚኒስቴር በቀጣዩ ሩብ ዓመት 243 ቢሊዮን ብር የግምጃ ቤት ሰነድ ለማውጣት እቅድ መያዙ በዘገባው ላይ ተመላክተዋል። ጭማሪው መንግስት የግምጃ ቤት ሰነዶች ቲቢል ገበያም ተጠቅሞ በስኬት ገንዘብ ቢያሰባስብም ባለሀብቶች ግን ለአጭር ጊዜ በሚከፈሉ ዋስትናዎች ላይ ብቻ ፍላጎታቸውን በማሳየት በረጅም ጊዜ ዕዳ ጥንቃቄ እያደረጉ ነው ተብሏል። ከፍተኛ ጭማሪው በወደፊት የዋጋ ግሽበትና በማይክሮ ኢኮኖሚ አለመረጋጋት ምክንያት ባለሀብቶች ረጅም ጊዜ ዕዳን በመፍራት ጥንቃቄ ማድረጋቸው በመረጃው ላይ ተመ ለምን አክተዋል። የውጭ ዕዳን በተመለከተ ኢትዮጵያ በአሁኑ ሰዓት 23 ቢሊዮን ዶላር ዕዳ እንዳለባት የጦርነት ፖሊሲ ባለቤቱ አብይ አህመድ በሰሞኑ የፓርላማ መድረክ ላይ መናገራቸው ይታወሳል። በዚሁ መድረክ ላይ ኢትዮጵያ በከፍተኛ ዕዳ ውስጥ መዘፈቋን ቢያምኑም የአፍሪካን ኢኮኖሚ በቀዳሚነት የሚመሩ ሶስት ሀገራት ከኢትዮጵያ በብዙ እጥፍ ዕዳ እንዳለባቸው በመግለጽ ጉዳዩን ለማቅለል መሞከራቸው አይዘነጋም። ይህ በእንዲህ እንዳለ ብልጽግና በታክስ ስም 343 ሚሊዮን ዶላር ብር መሰብሰቡ ተሰምተዋል። አዲስ አበባ ብቻ ከዜጎች ጉሮሮ ነጥቆ 24 ቢሊዮን ብር የመሰብሰብ ዓላማ እንዳለውም ታውቋል። ጉዳዩ የበርካቶችን ሕልውና አደጋ ላይ የጣለ ሆኗል። እንደ ወራሪ ሰራዊት የሆነው የፋይናንስ ተቋማት ታክስ ማሰባሰብ የኢትዮጵያ የታክስ አስተዳደር የቅጣት ማዕከል ለመሆናቸው ማሳያ ሆኖ ተጠቅሷል። ከፍተኛ የሆነው የታክስ አሰባሰብ ዘመቻ በዋናነት የግል ሴክተሩንና የረጅም ዘመን የኢኮኖሚ መሰረቱን ማሳጣቱን ብር ሜትሪክስ የተሰኘ ሚዲያ በጉዳዩ ላይ ባወጣው ዘገባ አመላክተዋል። በሀገሪቱ ያሉ የፋይናንስ ተቋማት ከአገልግሎት ሰጭነት ወደ ታክስ ሰራዊትነት የተቀየሩ መስለዋል። ከሀገር አጠቃላይ አመታዊ ምርት ሰባት በመቶ ታክስ በኢትዮጵያ ይሰበሰባል። የታክስ መጠኑን እንደ አውሮፓያን አቆጣጠር 2027 ድረስ አሁን ካለበት ሰባት ወደ 12 ማሳደግ የዓለም ባንክ ለሀገሪቱ ያስቀመጠው ፕሮግራም ከመሆኑ ጋር ተያይዞ አገዛዙ ይህንን ለመተግበር ግዴታ ውስጥ መግባቱ ተመላክተዋል። ጥያቄው በምን አይነት የታክስ አሰባሰብ ሂደት ወደዚህ ግብ ይደረሳል የሚል ነው። ታክስ የመሰብሰብ ሂደቱ ፍርሃትና ሽሽትን አስከትሏል። በጉዳዩ ላይ ብር ሜትሪክስ የተሰኘው ሚዲያ በወጣው ዘገባ መሰረት በተጣለባቸው ታክስ ላይ ቅሬታ የሚያቀርቡት ጸጸትን እያተረፉ መሆኑን አትቷል። ባለፉት ሁለት ዓመታት የታክስ ስርዓቱን ለማሳደግ የተሰሩ ስራዎች የታክስ ስርዓቱ ቅጣት ላይ አተኩረዋል። ለዘገዩ ክፍያዎች የሚጠይቅ ቅጣት እጥፍ ሆኗል። በአነስተኛ የንግድ ስራዎች ላይ የሚጣለው መጠኑ ደግሞ ጨምረዋል። የኦዲት ሂደት በራሱ በቀናት ውስጥ ቅጣትን የሚያዋልድ ሆኗል። ታክስን በቅጣት የሚያጅበው አሰራር ከታክስ ባለስልጣን አልፎ ወደ ባንኮች፣ ጉምሩክና የአካባቢ አስተዳደሮች ወረዳና ቀበሌ መሳሪያ ሆነዋል። እነዚህ ተቋማት አገልግሎት ሰጪዎች መሆናቸው ቀርቶ የታክስ ሰራዊት ሆነዋል። ታክስ በክትትልና ስለላ የሚከወን ወንጀለኛን የማደን አይነት መሆኑ ዘገባው አጋልጧል።